እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ደህና ናችሁ ወይ? ተመልሰን መጣን እና ተሰብስበን አሁንም የመጣ ነው ማለት ነው። እና መሀል ትንሽ ጥያቄ እንጠይቃለሁ። ምን ትጠየቅ፣ ምን ትጠየቅ መሰላችሁ? ምን እንጠይቃለን? ትጠየቀው፣ ምን እንደው ታውቃላችሁ፣ አብዛኛው ሰው፣ ሁሉም ሰው ለምን አታገባም፣ ለምን አታገባም። ትልቁም ትንሹም ሁሉም በቃ እዚህ ሀገር የሚያገኘኝ ሁሉ እኔንም እሷንም ሁሉን ለምንድን ነው ጓደኛሽን የማታገባው የሚሉ እና ለምን እንደሆነ እስኪ ትንገረን። በቃ እኛም አሁን እየው ጠየቅናት ለምን እንደሆነ የማታገቢው የእኛም ጥያቄ ነው። እኛም የኛም ጥያቄ ነው። ሁላችንም ቀለበት አድርገን ስንወጣ ቆይ ለሷ የሚሆን ጠፍቶ ነው ይሉናል። እና እስኪ እንጠይቃት ምን ሆና ነው? በነገራችን ላይ እስኪ ከሷ እንስማው። ምክንያቱም ሁሉም ሰው የራሱ የሆነ እውነት ነገር አለው። ማያገባበት ምክንያት እኛም ነበረን። እዚህ ዛሬ ነው ያድርገውና ጓደኛዬ እንዲነሽ ደና ነኝ ደና ነኝ አትሽኮርምም አትሽኮር ለምንድነው የማታገኙ? ለምን ታሳጭናለሽ? ለሁለቱ በነገራችሁ ላይ ያስጠላኝ መጀመሪያ ሰላም ናችሁ ወይ? ቅድም ሰላም ስለሆነ በነገራችሁ ላይ በወሬያችሁ ላይ ማለት ነው የሆነ ነገር ላሳያችሁ። በማሂ ቤት ነው ያለነውና ቤት ላሳያችሁ። እኔ እኮ ቤት ማሳያት ስለምወድ ነው ታውቃላችሁ፣ ታቃላችሁ ቤቷን ላሳየች በጣም ነው የሚያምረው ቤቷ። እውነት ቤትሽ ያምራል፣ ቁም ነገር ቤቷም ሙሉ ቤቷም በእኔ ቪዲዮ ይዞ መጣለው በራሴ። እሺ ግን ይሄ ቤቷ በጣም ነው የሚያምረው። በቃ ፉል ስቴጅ ነው። በቂ ነው ለአንድ ሰው ይቺ በቂ ነች። እና ይውላችሁ ይሁን፣ ኮርኒሷ በጣም ነው የሚያምረው እኔ እወዳለሁ። ለዛ ነው አሀ ወደ ገደለው። አሁን ወደ መጣንበት ወደ ዋናው ርዕስ ወደ የምትጨቀጨቂበት እና በቃ የሰለች ጥያቄ ማርያምን ነው የምላቸው። በቃ ሲያገኙ የትም ሆነ ሲያገኙ አታገኝ እንደ ልጅ ግዳግብጅ ሰርግ አብዲን እንጂ። አሁን ስቲል በጾሙ ለምንድን ነው የማታገኝ? ለፋሲ ጋር ያስታውሱ ሽኮ አይደለም። በአገባ ራሱ ሰው አልጠራም። አረ የምር፣ የምር እውነት ካለች ነገር የለም። እኔ የምራገባበት ምክንያት የለኝም። የሰው ልጅ ማግባቱ አይቀርም፣ ግን ደግሞ ከዚህ በፊት በቃ አንዳንድ ጊዜ በህይወታችን ተለቅና ብዙ ነገር የምናጠፋው አለ ይሆናል ብለን ማለት ነው። ብዙ ዋጋ የከፈልኩበት ፍቅር ነበረ፣ በጣም ብዙ። ዝም በይ ይመጣል። ታይ ታይ ታይ፣ ጓደኛዬ ታይ ታይ፣ አጣልቅሽ እታይ አታርግም እንዴ ብርት ታፈጫዎች። እሷማ በቃ አልቅሳ አልቅሳ እንዴ ለምን እንደማላ አላለቅስም፣ ግን ታሪኩን ስለማውቀው ስታወራ ስለምታሳዛኝ ነው ዝም የምለው። ከዛ ግን ለነሱ ንገሪያቸው እስኪ። እና ዘይትኔ ጋር በጣም ብዙ አልቅሳለች፣ ያለፈ ህይወቴ ጋር ማለት ነው። እኔ ሳልቅስ እሷም ታለቅስ ነበር፣ ለዛ ነው ዝም ያለችው። አሁን እና እኔ ማላገባበት ምክንያት አለ አይደለም እኔ አፍቅሬ ወድጄ ነው ማግባት የምፈልገው። ዝም ብዬ ያልሆነ ቦታ ላይ መግባት አልፈልግም። በቃ የእውነት ልቤ የሚያፈቅር እና ሳያፈቅሩ ማለት አለ መግባት አይቀርም ጠብቆን አገባለሁ። ግን ደግሞ ሳ አፍቅሬ ነው ማግባት የምፈልገው። ሌላ ምንም ችግር የለብኝም በቃ በነገራችሁ ላይ አንድ ጥያቄ ልጠይቅሽ። ሰው ሁሉ ይወድ ያፈቀረውን ባል ያገባም ማለት እውነት አይደለም። ያፈቀረሽውን ባል አታገቢ ማለት ነው ማለት ነው? አይ ይሄን ብለሽ እንዳትሸወጂ። ሁሉም ሰው የራሱ የሆነ ሰው ነበረው፣ ስለ እውነት። ምክንያቱም እኛ እኔ ኦሬዲ አሁን ትዳር ውስጥ ያለው ግን ስለማውቀው ሲሪየስ የምሬ ነው። እና የወደድሽውን ያፈቀረሽውን አታገቢ በቃ። ይሄ ደግሞ አንዳንዴ የፈጣሪ ትእዛዝ ነው። ስለዚህ እንደዚህ ብለሽ አትሸወጂ ልልሽ ነው። አሁን ወዲጄ ነው አፍቅሬ ነው ምናምን የሚለው ነገር ለሁሉም ጥያቄ ስለሚሆን ነው ምክንያቱም አሁን አንድ ሴት ለምን አታገቢ የሚወደውን ሰው አጥቼ ትብላለች ለምን አታገባ መወዳትን ሴት አጥቼ ይሄ ምን የሚልበት ምክንያቱም ማንም ሰው የሚወደውን ሰው ከስንት ስንት የታደዱ ብቻ ናቸው የሚወዱትን ሰው አገብቶ ይኖራል ማለት ነው ግን ትዳር ደግሞ እየገባሽበት ስትሄጂ ይሄጂ አይደለ ጓደዬ አዎ እሱ እሱ የራሷ እውነት ስላላት እኮ ግን አሁን የራሷ እውነትማ እንዳላ ታውቃለህ የለ አዎ ለእነሱ የማታገባበት ምክንያት ይሄን ያክል አንዳንድ ጊዜ ማለት ለምን አታገቢ ምናምን ስብኝ እ ያን ያክል ቆይቻለሁ እንዴ ላለማግበብ። በእርግጥ ስዴት ላይ ነው የቆየነው። ሀገራችን ከመጣን ብዙ የቆየነው ነገር የለም ስድስት ወራችን ነው ምናምን። ራሴ ጋር መሆን ስለፈለግኩ በቃ ማረፍ፣ ራሴን በቃ ሁለተኛ ስህተት ላይ መግባት አልፈልግም። እውነት ነው፣ ማስተካከል የሁሉን ነገር ለማግባት ነው። ተግቢ ያለሽ ወይ አትብሉኝ፣ ሰርጌን በተስፋ ጠብቁ። ዝሮ ዝሮ ችግር የለውም ታገባለይ። ግን እንዲህ አይነት ጥያቄ ብዙ ጊዜ ይረብሻል፣ ማርያም። በነገራችን ላይ ኢትዮጵያ ስትመጡ ማለት ነው ወይ አታገቢም? ምን አልወለድሽም? እንዴት ጥያቄ ይሄ ነው። እንደት ነው የምነግራቸው? አንዳንዱ ታማለሰች ልት ይችል አሁንም ድጋሚ ያረባገር ይችም በጣም ከሚያናድደው ጥያቄና ያናድዳን ጥያቄው ግን ቢሆንም ያው በትዕግስት ጠብቁ እንግዲህ እኛ ደግሞ ድል ባለ ሰርግ ድራት አለ አባቱ አዎ፣ ትዳራለች ልጃችን ማ እንደዚህ ዝም ብላ እንተዋል። እና እንደዛ ነው ነገሩ። አንድ የምነግራችሁ ነገር ደግሞ ማለት ነው በህይወታችሁ ላይ ነገ ይቀየራ ነው የሚስተካከላም ብላችሁ አንድ ነገር ላይ እንዳገቡ ዋጋ ያስከፍላችኋል ማለት ነው። ከነገ ዛሬ ነው እየባሰ የሚሄዱ። በእርግጥ በጊዜው ራሱ ይከብዳል። አንድ ከገባችሁበት ግን እኔ ዋጋ ያስከፈለኝ ነገር ይስተካከላል የሚል ነገር ነው የሚባለው። ማለት ነው እና ዋጋ ከፍዬ በጣም በጣም ማረብን ማለት ራሴ ማጣት እስከምችልበት ደረጃ ድረስ ደርሽ የነበረ ግን የማያልፍ ማረብን፣ በስመ አብ አልፏል። አሁን ላይ በጣም ደህና ነኝ። እግዚአብሔር ነ አልፍ የደመኛ ማረብ አገር ነበር። ነ አይዙች ጓደኛ ብቻባል እና እህቶቼ፣ ያልሆነ ቦታ ራሳችሁን አትጣሉ በማሬ

እና ሁሌ ተመስገን ነው። ፈጣሪ ባለው ሰዓት አገባለሁ መግባቴ አይቀርም፣ በተስፋ ጠብቁ እናት አባትም ቤተሰብም እህት ወንድም ሁሉም ነው። በነገራችሁ ላይ የሚል ይማራይ ነው እና አገባለሁ ታገባለኝ። እኛም በቅርቡ ትድሩኛለት የዘድበት ተናን የመሲን አሁን እኔ ነው እንበላለን፣ እናንተም ትበላላችሁ። የሚመጣው ሰው ካለም ደግሞ ሰርግ ካለ ደግሞ ጥሩ ነው፣ በቃ እንመጣለን። እና እንደዚያ ነው እንላችኋለን። እንግዲህ ጠይቀናታን ጥያቄው ሳልናለ በነገራችን ላይ የእኛ ግርብ ስኩት ደስ ይላል። ሰላማችን ይብዛል። የዛሬ ጉዷችን ይሄንን ይመስል ነበር። አቦልቶ ነበረካ በባህላችን መሰረት አክትመን ነው የምንሄደው። እኛም አክትመን ነው ቁጭ አልነው። እዚህ ደስ የሚል ቆይታ ነበረ። ሁላችሁም ቪዲዮአቸውን ላይክ፣ ሰብስክራይብ አድርጓቸው፣ አበረታቱና እና ስለ ቪዲዮ ጥራት ደግሞ ይቅርታ እንጠይቃለን። ያው ካለንበት አንጻር ነው። ወደፊት ደግሞ ይስተካከላል፣ አይፎን ፕሮ ማክስ ስንይዝ። እሺ